ኬሬው አዲ ተሳትኩን እዝጌር ተሻለንን ኬሬውን ልነ ኬሬው ለጀግና ሉዋጮ ለአገሪ ኬርታ ዓለም አቀፍ ድምፅ አክማም ዚሜት ማነሽ ምን አይሉ ከባህል እስከ ቋንቋ፣ ከትምህርት እስከ ሥራ፣ ከትላንት እስከ ዛሬ ኬር እያልን አብረን እንቀጥላለን። እዚህም አለን። ዎበርግግ ያሸኖ የተሰኘ ድንቅ ክስታንኛ ግጥም የአካባቢያችን ባህል እሴት ወግ የሚያስተዋውቅ እንዲሁም ደግሞ ለቀጣይ ትውልድ እንዲሸጋገር የሚያደርግ ድንቅ ግጥም ነው። ይህንን ግጥም ደግሞ ያዘጋጀው ገጣሚ ትልቅ ሰው ስዩም ገጣሚ ትልቅ ሰው ስዩም እንኳን እነዚህ ቀን በቅድሚያ አደረሰ። እኛም ሁላችንንም ይህንን ክርስቲያነኛ ግጥም ለማዳመጥ ለማንበብ እንኳን አንድ ላይ አደረሰን። እስኪ ለትልቅ ሰው ስዩም ያናችን ብርቅለስ። ሰራቹ ትንሽ ፍዝዝ ፍዝዝ ያለ ነገር ይሰማኛል፣ አይደለም እንደ እሺ አንድ ነገር ላለው። ከዛ በፊት ግን የሀገር ሽማግሌዎችን አስቀድማሉ። በአካባቢያችን እንግዲህ ጉምቱ የሆኑ ሽማግሌዎች አባቶች የሚገኙበት ነው። አባቶቻችን ለችግር ይደርሳሉ። ትንሽ ልብ ፈራ ተባ ሲል ደግሞ ያጀግናሉ። እንዲሁም ደግሞ እንዲሁም ደግሞ በማስታረቅ አባትነታቸው ምክር በመስጠት እንግዲህ ቱልን ከጎናችን አሉ። እነዚህ አባቶች እንግዲህ በውስጣችን ይገኛሉ። በተለይ ደግሞ የጎዳና ሸሞሽ ሽማገሌዎች እዚህ እየተመለከትኳቸው ተገኛለሁ። ስለዚህ ፕሮግራማችንን እኔም ከማውራቴ፣ ሁላችንም ፕሮግራማችንን ከመጀመራችን በፊት በምርቃት የምንጀምር ይሆናል። አውቁኝ ወይ ወይ መራፍ ይሁን

የተሰኘውን ግጥም ወደ እናንተ ወይም ወደ እኛ ያደረሰልንን ትልቅ ሰው ስዩ ምን ይሆናል? እንግዲህ ትልቅ ሰው ስዩም እጅግ እጅግ የሚበረታታ ትልቅ ተግባር ነው ያደረገው። እጅግ ምክንያቱም አንዳንዴ ላይ መስልን ይችላል። እኛ ግን ያው ስነ ጽሑፍ ትልቅ አቅም አለ። በአካባቢያችን ደግሞ አንዳንዴ አብዛኛውን አማርኛ የተለያየ ቋንቋ አይጠላም፣ ግን አማርኛውን በማግዘፍ እኛ ቋንቋችንን እየተሆን እንገኛለን። አብዛኛው ሰው አብዛኞቻችን አማርኛ ግጥም ወደ መጻፍ እንጂ ክስታነኛውን ቋንቋውን ወደ መጻፍ አይደለም። በዚህም ደግሞ ቋንቋችን እየተበረዘ ይገኛል። ይህን ደግሞ ማስቀረት የሚቻለው ልክ እንደ ትልቅ ሰው አይነቱን ክስታነኛውን ይዞ የመጣ ባህሉን ሳይደቅ በጎን እሴቱን የጠብቁ ስነ ጽሁፎችን ከጥበብ ለዛዎችን ይዘው የሚመጡ ልጆችን ማበረታታት ይገባናል። በቅድሚያ ለትልቅ ሰው ስዩም ሞራል ስጡልኝና ትልቅ ሰውን በሞራል ለመድረክ ጋብዙልኝ። እስኪ ባካችሁ ገጣሚ ትልቅ ሰው ስዩ ሞራል እየሰጣችሁ ነው። የመግቢያ ንግግር እንዳደርግልን ወደ መድረክ ጋብዣለሁ። ገጣሚ ትልቅ ሰው ስዩ ሶስት ደና አረንጓዴ ብጫ ሶስት ለኝ ብሻ የአፍሪካ ኩራትን የጥቁር ያበሻ የማይራም ደቆትን ይመስል ባንዲሪ ለፌ ይነናትን የዝጌርና አገሪ የኢትዮጵያ ባንዲራ ያዥጎይ በሰማይ ፍንክ ነገርንሽ ቶኖም ጭይስቡ ጎይ ማይራም ተዠንንበይ ደቆት ኪታ ጥባብቅ በላላ ዘር ጬኩን ተንድር እያዩ ደቅ ኢትዮጵያም ዛትጎይ ትግዜርይ አዠትም እችኬዝ ረጋትማይ ማይራም ተሰላላም ኬር ኬረው ታድባይ በላለ በታተ በጉራ በቀኘ የመጣህም የክስታኔ ነግዶች ኢዲያ ከበርክሙም የመጣህም ማለቅም ግድርም ነግዶች እዲ ማኛም በኬር ተዚጌየን መጣህም ገለት ያብሊ ይህም ጣቢ እንኳን በደህና መጣችሁ። ዎበርግግ ያሸኖ የተሰኘውን የግጥም መድብል መጽሐፍ አሳትሜ ዛሬ ለማስመረቅ ቀን ቆርጬላችሁ ድግስ ደግሼ እናንተን ጠርጬ ይኸው በድግሱ ላይ እንገኛለን ማለት ነው። ከድግሱ መሃል አንድ ግጥም ቀንጨብ አድርጌ አሰማችኋለሁ ማለት ነው። ዎበርግግ ያሸኖ ይላል የግጥሜ መድብል ዎበርግግ ያሸኖ ኩልምን ያኪታን የልሳነው ወውድቅ ያአፋውራረሽ ቀይ ኩልምን ያጭንቅ እኛሽ ክስታኔዎች ምንእኳን ንጢበቅ ይኛ ልሳን ዚትን ይበርግግ ወልድኛ ክስታኒኛ ይብሉትን ያአፋውራርኛ ሰብድ በይ ስማ ኧረችታው በርግግ አፍደ ተልባይንን ታውሽ አታዛግግ ማይነሳልኑ ክስታንኛ ልሳን ብኛይ በወደቀ ማይነሳልኖ ትኛ ትኛ ጎይ በራቀ ልሳን ግድርቀይን ራስ ያሽልቡን የፈጠረ ውደት ቶኖም ያውርቦን ልሳኔ ለዋለቅ አለቀ የቱጋገትቦ ፈያውጀ ያውድቦ ትውፊት የውጥንቦ ቀለም የቅልምቦ ዚሁም ንጡፋኝቦ ኬር በኮነ ሞጨ ቲፍቲ ንጃርግቦ በክስታንኛኛ አፍ በፈታነቡ እቲት እንደሽ ስሚ ልሳኒ ንኩራቦ በሰላነብቦ ገን ፈያሆም ናውረርቦ ዘሚ ድኸም ስማ ጠብቅ ያቢደ ቅርስ ዛይመስል አውራር ታውሽ አየት ባለስ ኤላ ከቦሮሻት ለባየደ አውርስ በፈረንጅ ከንፈር ጠመያት ትበል በፈረንጅ ከንፈር ጠመሕያት ትበል የሌሊጭ ታይኮን የዲኒሽ ብትንበል ዘመናዊነቲ ሻኩንምበባከ ዘመናዊነቲ ሻኩንም በባከ አራዳ በኮንከ ቁናአይነሻከ አራዳ በንከ ቁና አይነትሻከ አብሚት ብሊ ቃል ኤምን የጠፋብከ ፋዘር ማዘሮበል ወሻ ላይም ሰከ ማንነት ደውደግደን ዚፈፋ ያመጣብከ በጉባዊ ይስመት ሰብ በጉባሃኒ ይስመት ቲያወር ቦታለጭ እድየትያጊና

ማለን ተወለዱት ላቁት እክል በሎም አሮት ኢጋ ሰጩም ስማትም ስማቱት ዚኩልሙ ኮኖ ደምግባት አመጦት አርጋ ገለፈም ጎይ ሙጃውምም ወጦት ቦርጭም አመጦም ጎይ ሰቤዥሊ ባሉት ዚበኮኑጎይ ዚበኮኑጎይም አያመጠጥ የለ አልጋ ብጤቂኖት ፈያ ታይነብሮ በፎዩ ጎይም ሞጡት ወንተውን ለዋውርር ዚሙደትጎሜ የውዱት ቡሩሽ ማለደሉይ ወቶነ ድምጭ ጎኑት ታሪክ ንጉዘ ውደት ንሸክት አረ ሞራል ያንሳል። ሞራል እየሰጣችሁን ገጣሚ ትልቅ ሰው ስዩም ይህንን የመሰለ ስራ እያስመለከተን ይገኛል። እንግዲህ ዛሬ በዛሬ ትልቅ ኃላፊነት ይኖርብናል። ሁላችንም ሁላችንንም ያንን ኃላፊነት እንግዲህ ወደ በኋላ አካባቢ ተነጋግረን ይዘን የቤት ሥራችንን ይዘን የምንሄድ ይሆናል እንግዲህ በመቀጠል በመቀጠል እንግዲህ በመካከላችን የተለያዩ ከተለያየ ቦታ የመጡ እንግዶች አሉ። ከአዲስ አበባ እንዲሁም ደግሞ ከተለያዩ የወረዳችን ዛይን ነገር መነሻ ነገር ባው ያሁኚ ዚቁ ነገር የተሰበሰብ ነቦይ ነገር ነገማ የበለጠ ይለቅም ለማህበረሰብኛ ይጠቅሙ ሞቅና ለባይ ባይኛ የተላለፍኩ ሞቅና ይህ የኩልምኛ ግዴታ ይነውና አሁን በመጨረሻ በዲዲ እኳ ለዚህ ጥሩ ነገር ለዚህ ሁሉ ነገር የሰበሰበነ ትልቅ ሰው ስዩምን አብዮቺ ትጎር ዋሙ ቢኔት የላ አቋሙ ዘንደረ ማስረክተኛ ክፍል ተማሪ ባይ በፈያ ውጤት የሚረቅም ፈያ ውጤት ይመጣለም።

ስለዚህ ንበርታ ንጠንክር ይቤ ነገር መደትለዋ አስተራርፍን ገለትያ ምል የሶዶ ወረዳ ባህልና ቱሪዝም ጽሕፈት ቤት ዋና ኃላፊ አቶ ጌታቸውን ተካን እጅግ አድርገን እናመሰግናለን። ሞራልስጦልንስኪባ አካቸው እንግዲህ ፕሮግራሙ እጅግ ደስ በሚል መልኩ እየተካሄደ ይገኛል። የተለያዩ ሥነግጥሞች ጭውቶች ከተለያየ ቦታ ምተው እንግዲህ ይህንን ፕሮግራም ለማድመቅ ይህንን ፕሮግራም ለማሳመር ለእናንተ ባህሉን ለማስተዋወቅ እንግዲህ እዚህ ድረስ የተገኙ የተለያዩ እንግዶች አሉን። ከነሱ ውስጥም እንግዲህ በቅድ ቅድም የጉርደና ሸንጎ ሽማግሌ ወይም ደግሞ ሰብሳቢ ናቸው ብዬ ነበር። እንዲሁም ደግሞ በስነ ጽሑፍ ዘርፍም ደግሞ ከተማችን ላይ ጉልህ አሻራ ካሳረፉ ሰዎች መካከል ናቸው። ባህላቸውን ጥንቅቀው ያውቃሉ። ወጋቸውን እሴታቸውንም ይጠብቃሉ። እንዲሁም መጠበቅም ብቻም አይደለም፣ ማስታረቅም ብቻም አይደለም ሰው ከሰው ማስታረቅም ብቻ ማርለም፣ ባህልንም መጠበቅ ብቻ ማርለም፣ ስነ ጽሑፍ ላይም ደግሞ እጅግ እጅግ የተዋጣላቸው ናቸው ብንል ማጋነን አይሆንብንም። ሰላማን እያወራሁ እንደሆነ ሁላችንም እናውቃለን። ጋሽ አማረ ኃይሎ አምዬ ወደ መድረክ ጋብዙልኝ እስኪ ባካቸው። ሞራል ስቶልን እስኪ ግሩ በሆነው በክስታነኛ በክስታኛ ስነቃል ወደ እናንተ እጅግ እጅግ ደስ የሚሉትም ባላቸው ቃላቶች ወደ እናንተ የሚያደርስ ይሆናል። ሞራል ስቶልኝ ገለት ያ አብዳድራ የሆኝ ቀና ብሮ ማቴሳይም ግጥም እቅርበ ሙጭ አደለል እግራ የገባንም የማለል እንደም

ምንኩ ምን ያት ይትሙ ባልሙም በከርሰነም ይዝሙም ለነበርም አይዎችኛም እታችኛም አርዲዎችም በሬ ከፈተ ስለሆነ እንደን ቁራን ወገለታ ሙሊ እዚያ ዘይል በባኩ እፍትጎይ ጎሽዲ የባለና ሄል ዱቦም ማለቃይ ባለቃይ ባይነብሬም አታት መጽሐፍ ኩን ነው ውሽጣ ያብዳድራ ቁን አይነበክም አንገት ይብሉ አንገት ዚያ አንገት ይዘባበሩ ወይም ያሽቦ ያንገት ወበለን ምን ይቂናው አንገት ምን ይደፋውከት አሁን በቆመቦ ትላበም ባለሸ ነበር በገፈረም ቲፍትየን በጋዠ በቀበጠ ምን ይብሉኙ ይታወም ይጋኙ መመር በድነደነ አንገትም በከሳ ዋስጣት በቂጠ ትላበኝ በረሳ እነዝ በችከለ ምን ይቀን ነው አንገት ናይ ዝባበር ላይሆነ ይሰብነት ኧረ አረይ ቆሶሆም ዋጋ ገለዋጆ ወዘ በቂጣ ማንገት ታዶጆ በዲነት በቲዘ ላይፍር ቢቶና ምን ይቀን ነው አንገት በቀበጠው ልፊና ኧደሉ ተገገዝ ለጉቡ አንገላ ባለን ተታዘዝ ወላ ወላ ባለም የገፈረይ ነው የፈለዱ ምን ፈጣን ባላቃ ነው በተርቤ ቶናም ልሜታ ያደላ ጥውዬ ጦሆኩም ጥውዬ ይበላ ሰብ በጠብ አለቆ ጉባው ተናነቁ የሰባ ተዘበር ታውሽ ማላት ትግፈር ዛሆም ባለዠ ምን ቄነው አንገት ቲያጣጦም ሰጩ ምን ኢናውከት ተሰበርሆም ያሽነቅሩም ዚም ቀነ ይቲለፍም ያርጋግራርጠው ነው ወንበሬም ያፈፍም ይብሉ አመሰግኑ ቁና ሚረልክሜ አገርም ባገረይም አገርም ባገር ነመር ቀለል ቁና ፈቀርከሙ እደፋ አገርም ባገር አገርም ባገረ የዶሰኝ ጋ ቢሰጩ ስንክረ አገርም ባገረ የግራት መደረ አዴሌ ቢያሞሩት በቆሎ በማሳ ውሮ ባራገረ ላቦ ባገሳ ዱጉዳ የዚበረን ጉሮንቲ በወጦ የጀርሳ ስሪ ቁመን ያውጠወጡ ቦርቦ ወፋዛ ቁመን በዚበረ ቢበሎ ቢሰጩ ስሙርም በረበረ ስሙር በረበረ ጎልቢያ ጋም ሰናዶ ተገና ወዴሻ ሰበው ቅብ ንጥረን እላመው አሜሻ ቢጠብጡ እርግፉ ምድረው የባለቱ ያውቃይት ይከላ ወገቴ ቢስቶ ምን ሾም ምን ይቀብጡት በነገሳ ቀበግም በላ ቀርሳ ክስቶ የጎሽ ገየት ተጌና ነገሳ ሰዋቲና ገዳም ቁርብን ለሶሶቃ ይልቃውን ትጌ ሞላ ቦማለቃ ፉሊያ ማኑኤል ሰመሮ በገዛ አቡኖ ግዛቶ አንገዶ በበዛ ዋጮ አረት ገቢቱ ጋ ገድቦ የማል ሰብን ዲብሉም ቢቶር አረድቦ ምንቅቡጭ በጓዳ ምንቅቡጭ በገንቡ የቡኢ ሚት የቡኢ ሚት የቡኢ ሚት ባይ ሱተን ያገራቢ ለማንም ተረፈም ጉንሶሃን ይንጣቢ በገነሰ ማርያም ተፈይ ቤተክቦው ይውጭ ወጥቶት ያስብል ቆናጎ ይበገቡ ቀንጆም ይደርሲ ጣፊ ወላሳ ገድመሽ ገድመሽ ይብሉ ሙሽራ የማሳ ቢያልፍቦ ቢያርፍቦ አገርም ባገረ ቴቡ በስኩረ የኩልን ቀይውረ የጎንዳ ሞጨሆም ትይዘም ገገሪ የባልጀት ጎፈሬ ባለተም ድብሪ ቱረፍ ተከራ ወንጀራና አንጎጨ ይጋት ይጣማሃና የት በሙጨ የቀመሌ ጮታ የዘንጃሪ ውያት የወፋፊ ዜማ ለልቤ ቡስኛት ውዳ የመለልኛ አገርን ባገረ የጎርደና ቅበቴ ክስታኔ የበረ የጉራጊያቢ የኩልም በክረ የጉራጌ ስኖት ቆረኛ ይመለልን የጉቡሃን ሴራ ያድርቦ ያለንን ቲገሮ እንደው የያዥንጎ በፋና ምድረው ገነትን ሰበው ወሚሜና ቢሰጩ ሰብነት ቢለብሱ ለጤና እንደባብሽቴ አዋኛ ሰባራ የሰቱን ፈሬዘ ይመስሉ ሽራ ጎጎቴ ነጩቴ ባዲዴ አስታራ ይቷን ነክፍር ይምታን ምጥራ ሱማ ንቁን ንቁ መሲሃን በጓራ አገርም ባገረ ምድረው አረንቁ በባጬ ለሚያጥቢ ጧን አንቁ በኬቢሳን ጅልባ በፍርሽ ፍርሺ በጀሊሳ ቢንና ሲያውጣ ማታከልት በማሳ ታማውት የፋና ተቦኖ ይባታውር ገሬኖ ጠራዬ ይፍትዲ በዚህ ብር ጦሰኝ ሽተሬ ወሰደ መሽከዴ ፋጧ ማከረብም አለፍ በፋና የልየሙ እንዲገቱ ወገራም ቢያሞክቱ ጮማ ዲዲ አፋተላም በዳሙ ገነተ ሰብውሃን ወልተተ ቢበሎ ግራትን ቢዘጩ ዲዘጩስኛተ ቢወጦን ነገድር ማኅበራዊ ሳያት እዴቱራረዶ በወደቦ ምቃት ኑረና በዋጋ ዘሙቴ በሻለ ጉርዞ ባገረዘ የግቢሴ ማለ ኬላ መግባቦኛ ምካት ይውልቦ ሙለን ሙለን ሊገረቦ አትማይቀብጥቦ እሜትነሽ እሜት ቡኢኛ የበልችማማ የፍቅር መግባቦ ይስኛት ከተማ ይጋደሽ ይጨሙ ጉንዝደሽ አገራው ዳኮ ሰራተደሽ ተደሽ ይትየፈቀው የጥያ ቅርስኛ የአብችኛ ውጣት የወሻልክነም ልክ የወሻልክነም ዳር ለሰብክነም ኩራት ዋኘኘት አመግቦ ለባዮች ብጨ ክስታሬ ቦቻ ይትቢሹ ቅባጨ አርዴ ክስታኔ ቲጮኝ በዜግነት ምድረው ጦም ላይ አድሪ በሴራ ያግድነት ለአንገት ሰነብ ይቀብጥ ቆቴ ቆተታኔ እክል በጌት ይቀብጥ መለኘን ክስታኔ በጢጃ በዠጊ ይጠድንጎ ይግቦ ውሳቻን ነውጆ ክስታኔ የላቀቡ እቁ ባቅላለ ጠም ቁሃ አለቀንም እሩሻቶ ጥበቀም ስሙ አደመቀንም አገርም ባገረ አገርም ባገረ አዲሽ ክስታኔ ነው ያይመለል በከረ አዲሽ ክስታኔ ነው ያይመለል ምን ማለት ይቻላል። ሞራል እስቶለን እስኪ፣ እባካቸው እጅግ እጅግ እጅግ አድርገን እናመሰግናለን። ደስ የሚል ስነ ግጥብ ነበረ ወደ እኛ ያደረሱት። ለልጃቸው ያላቸውን ክብር እንግዲህ ቅድም ስንገባ በምርቃት፣ አሁን ደግሞ ስነ ግጥብ ይህን የመሰለ ስነ ግጥብ ወደ እናንተ በማድረስ ገልጸውልናል። እጅግ እጅግ አድርገን እናመሰግናለን። ረጅም እድሜና ጤና ይስጥልን። አዲ ተሳትኩን እዝጌር ተሻለንን ኬሬውን ልነ ኬሬው ለጀግናኬ ሉዋጮ ላገሪ ኬርታ አለማቀፍ ድምፅ መይዋ ክማም ኤዚ ሜት ማነሽ ምን ይሉ ከባህል እስከ ቋንቋ ከትምህርት እስከ ስራ ከትላንት እስከ ዛሬ ኬር እያልን አብረን እንቀጥላለን። እዚህም አለን። የማህበረሰቡ ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችን እናደርሳቸዋለን። ኬርታ ዓለም አቀፍ ድምጽ ኬርታ ኬርታ ያንተ ነው ኬርታ ያንቺ፣ የኔ፣ የሁላችንም የጋራ ሀብት ነው። ኬርታ የጋራ ሰላማችን ነው።

ጅምሩ በጣም ጥሩ ነው። ትልቅ ቦታ እንደርሳለን። ኬርታ ዓለም አቀፍ ድምፅ ከዚህ ጀምረናል፣ ከዚህ ተነስተናል፣ ትልቅ ቦታ እንደርሳለን። ሁሉም ወገን ንሰላው፣ ናሰላው፣ ናሳላው ኬርታ ብለን ቃሉን ስያሜ በማድረግ ዓለም አቀፍ ድምፅ ለማድረግ መጥተናል። ኬርታ ዓለም አቀፍ ድምፅን ላይክ ሰብስክራይብ እና ሼር ስለሚያደርጉ እናመሰግናለን፣ መሰግናለን። ኬርታ ዓለም አቀፍ ድምፅ